አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ አልሐምድላ ረቢል አለሚን። ዛሬ ውዱችዬ በጣም ልቤ ተሰብሮ ነው የመጣሁት። እኔ ምን እንደምላችው አላቅም ወላሂ ወንድሜ በመግባቱ አልሐምድላ፣ ያው ድምፁን በመስማታችን በጣም ተደስተናል። ግን ደግሞ እዛ ሰመጠችው አየት የተባለችዋ ጀልባ እውነት ሆኖ የአስክሬኖቹ ፎቶ፣ ቪዲዮዋቸው፣ መታወቂያቸው፣ የያዙት ወረቀት፣ የጻፉት ስልክ ቁጥር ከባህሩ ላይ ተንሳፎ ተገኝቶ ብሬክስ የለቀቀውን ፎቶ እና ቪዲዮ አይቼ በቃ ነገሩ እውነት መሆኑ ብቻ በጣም ነው ልብ የሚሰብረው። በጣም ምን እንደምላችሁ አላቅም። ወላ እዛ ጋ የሞቱት የሰው ወንድም ልጅ በዓል እና ብዙ የእህቶቻቸው እኔ እንጃ ምን እንደምላቸው አላውቅም፣ ብቻ በጣም ነው የሚያሳዝነው ነው። በቃ ሀበሻው እየሄደ ነው፣ በየቦታው የሚያልቀው እዚ ጋር ጦርነት እዚህ ደግሞ በጣም የሚዘገንን በባህር ላይ ሄደው። እንደዚህ መሆን በጣም ከባድ ነው። እኔ እንጃ ፎቶዎቹን ቪዲዮ ካየሁኝ በኋላ በቃ ምንም በቃ ራሴ መቆጣጠር አልቻልኩ። እዚህ ጋር በጎን ወንድሜ አልሐምዲላ መሻገሩን ሰምቻለሁ ደስ ብሎኛል። ነገር ግን ደግሞ በጣም ነው የሚያሳዝነው ያለው ሁኔታ እዛ ጋ የሞቱት የሰው ህቴ ሰው ወንድሞች ናቸው እና አላህ መጽናናቱን ይስጣችሁ። ምንም ማለት አልችልም ምንም ማድረግ አይቻልም ከዚህ በላይ እና ነገሩ እውነት ይሆናል ብዬ ወላ አልጠበቅኩም ነበረ ማለቴ በቃ እንደው ፎቶ አንልክም ምናምን ሲሉ ምናልባት ውሸት ይሆናል ብዬ አስቤ ነበረ ምናልባትም በቃ የሆነ አግተዋቸው ምናምን ነው ያሰብኩት ወደ በኋላ በኋላ ማለት ነው አሁን እንደዚህ ሆኖ እውነት ሆኖ እንትን ሲል በጣም ንንጃ ያሳዝናል፣ ያሳዝናል። በጣም ነው የሚያሳዝነው። አይ ወላድ ነው ያልኩት ላ አይ ወላድ። አሁን እስኪ እናትና አባታቸው እንደዚህ ሁነው እንግዲህ እ ፎቶውን እንዳያችሁ በትንሹም ቢሆን ያው ከለራቸው በጣም ተቀይሯል። ወደ አስር ቀን አካባቢ ነው ባህር ላይ ያደሩት ነው የተባለው፣ እንደሰመጡ ማለት ነው። እና የሉም ጠፉ የተባለ የነበረው እዩ እንደዚህ ሆኗልና፣ የብሬክስ ቴሌግራም ካላችሁ ገብታችሁ እዩት። ግን በጣም ነው የሚዘገን ነው በጣም በዚች ምድር ላይ በቃ አንድ ፍንጭ የሆነ ነገር ሁኗል ተብሎ ያ ነገር ከተሰማ እውነት ይሆናል ማለት ነው። በዚሁ ሳየው ማለት ነው በጣም ነው ልብ የሚሰብረው። ራሴን አመመኝ ካየው ጀምሮ። በቃ ምንም እኔ እንጃ። ግዴታ የእናንተ ወንድም የእናንተ እንትን መሆን የለበትም፣ ከቤት መግባት የለበትም። ግን ለቤተሰቦቻቸው በጣም አዘንኩኝ። እንዴት እንደሚሆኑ እኔ እንጃ። የከረምንበት ጭንቀት በጣም በቃ። ወንድሜ እኮ ሰምጧል? ወንድሜ እኮ እንትን ብሏል እያልኩኝ ስንት ስንት ነው ያሳለፍኩት። ብቻ በጎን እናቴንም ለማረጋጋት ሞክራለሁኝ። በጎን ደግሞ የራሴም ጭንቀት ክላሴ ገብቼ ራሱ በቃ ማለቅስበት ሰዓት አለኝ። እሷ እንዳታየኝ እያልኩኝ ስጨነቅ እንዳታይ ያኔ ሌላ ነገር እንትን ያለ ይመስላታል እያልኩኝ ብዙ ነበር ያሳለፍነው። ግን ከዛ ሁላ ወጣ አልሐምዱሊላ። እዚህ ነገር ውስጥ ግን የገቡት ቤተሰብ በዛ በራያ አካባቢ ያሉ ወላዶች አላህ ጽናቱን ይስጣቸው ነው የምለው በጣም ከባድ ነው በጣም ከባድ ነው ምን እንደሚባል ራሱ እንጃ ብቻ እውነታው መታወቁ ጥሩ ነው ለቤተሰቦቻቸው ያው አንድ ጊዜ መቼም እንደዚህ ሆኖ ሂዶ በባህር ሳያናግሩት የውስጡን ሳያወራ የሆዱን ሳይናገር ምን አስቦ ምን ፈልጎ እንደነበረ ሳይናገር ልጃቸው ወጥቶ በዛው መቅረት። አላህ ይጠብቀን ከዚህ አይነት ነገር። በጣም ከባድ ነው፣ በጣም ከባድ ነው። እዚህ በሰሞኑ አንድ ወር ሆኖታል፣ ማቃው ልጅ የገባ ነበረ፣ እዚህኛ ሰፈር ነበረ እና ተገርዞ ራሱ ነው የሄደው ገና በደንብ ሳይድን ማለት ነው እና እሱ ጋ የሄደ ጓደኛው እንደዚህ በጀልባ እየሄዱ ከጠረፍ ላይ ነበር የተቀመጠው። አለ ወደ ሀያ ዘጠኝ ሰዓት ጀልባው ላይ ቆይተን ከዛ ጎን የነበረው ልጅ የለም፣ ወጥ ጥልም ብሎ ወድቆ አለ ባህሩ ውስጥ። አለ እንግዲህ ብዙ እህቶች ጠፍተውናል፣ ወንድሞች ጠፍተውናል ብለው ሰዎች የሚያፈላልጉት በእንደዚህ አይነት ምክንያት ሳይታወቅ ራሱ እዛ ባህር ውስጥ ጠልመው ይጠፋሉ። እንግዲህ ንፋሱም እንቅልፉም ሲለው ትናንሹ ልጆች ናቸው ዘንግቶ እጁ ዘንግቶ ዳር ላይ ነበረ ወደቀ ማለት እና ይሄ አሁን ጓደኛው ስላየው አብሮት የነበረው ስለነበረ ስላየው፣ ሁለቱም ዘንግተው ነው የወደቀው ያኛው ተናገረ። ግን ሳይታዩ እንደዚህ ጥልም እያሉ ሳይታዩ እየወደቁ ምን ይሞቷሉ እንጠፉ እየተባለ ግን ቤተሰብ ያስፈላልጋል እና በጣም የሚያሳዝን ሁኔታ ነው። ይህን ነገር አላህ ይገላግለን፣ አላህ ያንሳልን። ምን አይነት ፈተና ነው? ወላሂ በቃ እንደዚህ ህጻናት ልጆች ይሄዳሉ እዛ። እንደዚህ መሆን ማለት በጣም ከባድ ነው። ከሞቀ ቤቱ ከእናቱ ቤት እንደፈለገ እየበላ እንደፈለገ ሳልታዘዝም እያሉ ሁሉ የትኛውም ቦታ እንደፈለጉ የቤተሰብ እርሻ ያርሱ ከብት አይጠብቁ ችግር የለውም እየተባሉ ግን ገንዘብ እየተሰጣቸው ቅልጥ ብለው በእናታቸው ቤት ተንቀባረው ተቀምጠው ከሞቀ ቤት ከተቀመጡበት ብድግ ብለው መንገድ ይገባሉ። እንደዚህ አይነት ነገር ይፈጠራል እና ሀበሻው በቃ በዛም በዚህ እየሄደ ሙቶ አለቀ። እንዶ የኛ እድል ምን አይነት እንደሆነ አላቅም። በቃ እንዶ መንገድ ገብታችሁ በየቦታው ሀበሻው ፈሶ ኒንጃ። በዚህ አይነት ሁኔታ መኖር ምን አይነት እድል እንደሆነ ላለው። አንዳንድ ጊዜ የኛ የሀበሻዎቹ እድል በቃ አሁን በዛም ሂዶ ስደተኛ ነው፣ በዛም ሂዶ ስደተኛ ነው። በቃ ተንገላቶ ሞተ ሀበሻው። እዚህ በእስር ቤት የሚሰቃዩ ሳውዲ እስር ቤት እየተመቱ ቁስላቸውን ይዘው እግራቸው ተቆምጦ ከባባድ ቁስል ይዘው እስር ቤት የታሰሩ ብዙም ይንፈቀፈቁ አሉ፣ በቁስል ማለት ነው፣ ሳይታከሙ እና በቃ የሀበሻው ስቃይ በዛ፣ ስራችንም ከፋ። በቃ እኔ የኛ ወንጀል ምነው ላለው እኛ አንዳንድ ጊዜ ግን በቃ እንደው እንደዚህ ሁነን እስከ መቼ ነው እስከ መቼ ነው ያረብ ጭራሽ አሁን ወጣቱ ነው በቃ በጦርነቱም በሉት እየተታለለ ስለ ፖለቲካ ማያውቀው ወጣቱ ሁሉ ተሰብስቦ ይገባል። እና በቃ በዛም ሄዶ ወጣቱ ነው፣ በዚህም ወጣቱ ነው፣ መንገድም የሚገባው በስደት ላይ የሚሞተውም ወጣቱ ነው፣ በእስር ቤትም የሚሞተው የሚሰቃየው ወጣቱ ነው። እና ምን አይነት ፈተና አላህ እንዳመጣብን ይህንን ፈተና እሱ እንዳመጣው አላህ ያንሳልን። ሁላችሁም ዱ አድርጉ፣ እህቶቼ። በቀጣይ ቪዲዮ እንሻላ ተመልሼ እመጣለሁኝ። አላህ እንግዲህ ሰላሙን ያውርድልን። ወሰላሙ አሌይኩም ወረሀመቱላሂ